በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 ከቁጥር 49። ጌታ ወደ ሰማይ ከማረጉ በፊት ሐዋርያቱን በኢየሩሳሌም ቆዩ አላቸው። ጌታ ሐዋርያትን ከመጀመሪያ የጠራቸው ለምስክርነት ነው። እርሱ ወደ ሰማይ ሲያርግ ኃላፊነቱን የሚሸከሙት እነርሱ ስለሆኑ ከሦስት ዓመት በላይ የቆየ ትምህርቱንና ተአምራቱን ሳይለዩት አስተውለዋል። በእነዚህ ጊዜዎችም እንደሚሞትና እንደሚነሳ ከተነሳም በኋላ ወደ ሰማይ እንደሚያርግ ይነግራቸው ነበር። ሐዋርያትም እንዲህ እያለ ሲነግራቸው በጣም ያዝኑ፣ ይጨነቁ ነበር። እንኳንስ ጌታ የሚወዱት ሰው እሄዳለሁ ሲል በጣም ነው የሚያሳዝነው። ለሰዎች ሲል ለእኛ ሲል የእኛን ሥጋ ለብሶ የተገለጠ ጌታ እሄዳለሁ ሲል ያሳዝናል። ሐዋርያት ደግሞ ደግነቱንና ቸርነቱን በቅርብ ስለሚያውቁ እጅግ አዘኑ። ጌታም አትዘኑ እኔ ከሄድኩ በኋላ መንፈስ ቅዱስን እልክላችኋለሁ እያለ ያጽናናቸው ነበር። አባትና እናት እንደሌለው ልጅ አልተዋቸውም እያለም ያረጋጋቸውም ይመክራቸውም ነበር። በመጨረሻም ተሰቅሎ ሞቶና ሞትን በሞቱ ድል አድርጎ ከተነሳ በኋላ ለአርባ ቀንና አርባ ሌሊት በዚች ምድር ሲመላለስ በተናጠልም ሆነ በሕብረት ተገልጦላቸዋል። ዛሬም በአርባኛው ቀን ሲሰናበታቸው መንፈስ ቅዱስን እስክትጎናጸፉ ድረስ በኢየሩሳሌም ከተማ ቆዩ ብሎ አዘዛቸው። የትም እንዳትሄዱ እንዳትወጡ አላቸው። ከዚህ ትዕዛዝ በኋላ ወደ ቢታንያ ይዟቸው ወጣና እጁን አንስቶ ባረካቸው። ከቡራኪውን በኋላ በደመና ላይ ሆኖ በዝማሬ በህባቤና በዕልል ታረገ ጌታ ቡራኪውን ሰጥቶ በምስጋና አረገ። ቤተ ክርስቲያንን ባርኮ ተማሪዎቹን ባርኮ እኛን ከዲያብሎስ እጅ ነጻ አውጥቶ ሥራውን ጨርሶ አረገ። የእኛን ባህሪ የእኛን ስጋ ይዞ አረገ። አዳም በእግዚአብሔር ቀኝ ተቀመጠ። ሐዋርያትም ይህን አይተው ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ። በቤተ መቅደስም ዘውትር እግዚአብሔርን እያመሰገኑና እየጸለዩ ተቀመጡ። እናንተ ግን ከላይ ኃይልን እስክትለብሱ ብርታት እስከምታገኙ ድረስ በኢየሩሳሌም ከተማ ቆዩ ነው ያላቸው። ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት ይፈሩ ነበር። ጌታ የተሰቀለ ዕለት በጌታ ላይ ሰይፍ ሲመዘዝ ከጌታ ጋር መሆን አልቻሉም ነበር። በእምነት አልበረቱም ነበር። ሰው በእምነት ካልበረታ የሚያጋጥመውን ሁሉ ሊቋቋም አይችልም። ሰይፍ ከተመዘዘበት እግዚአብሔርን ይክዳል። እግዚአብሔርን አላውቀውም ይላል። አሁንም ሐዋርያት ወደዚህ ክፉ ዓለም ገብተው ሰይጣን የሚፈነጭበትን ዓለም የሚመልሱ በአላውያን ፊት የሚመሰክሩና ተጨማሪ ኃይል የሚያስፈልጋቸው ስለሆኑ ነው በኢየሩሳሌም ከተማ ቆዩ ያላቸው። የእግዚአብሔርን ሥራ ለመሥራት መንፈሳዊ ኃይል ያስፈልጋል። እግዚአብሔርን ለማገልገል መንፈሳዊ ትጥቅን፣ መንፈሳዊ መሰናዶ ያስፈልጋል። መንፈሳዊ ልብስን፣ መንፈስ ቅዱስን መልበስ ያስፈልጋል። ጌታ ቆዩ ሥራ እንዳትጀምሩ ብሎ ነው ቀጠሮ የሰጣቸው። እነርሱም እሺ አሉ። የቤተ ክርስቲያን ሰው መንፈስ ቅዱስን መልበስ አለበት በመማር ብቻ በእውቀት ብቻ አይሆንም። እውቀቱ ተጨማሪ እንጂ ዋናው የእግዚአብሔር ኃይል ነው። ብዙዎች እግዚአብሔርን ለማገልገል ወደው ይነሳሉ። ለአንድ ዓመት ያህል ማልደውና ጋቢ ለብሰው ወደ ቤተ ክርስቲያን በመምጣት ለማስቀደስ ማንም አይቀድማቸውም። በሚቀጥለው ዓመት ደግሞ ሌላ ይሆናሉ። ፍቅሩ አንዳንዴ 0 ዲግሪ ሴንቲግሬድ፣ አንዳንዴ 20 ሌላ ጊዜ ደግሞ አርባ ይሆናል። እግዚአብሔር ያለን እንደዚህ ከፍና ዝቅ ማለት የለበትም፣ መቀዝቀዝ የለበትም። ከቀዘቀዝ እተፋሃለሁ ነው ያለው። ብዙ ቀዝቃዛ እምነት ያለን ሰዎች አለን። ጌታ የሚወደድ ነው፣ በፈራን ጊዜ የሚያበረታን፣ ማዕበሉ በተነሳ ጊዜ አይዟችሁ የሚለን እርሱ ነው። እርሱ ለተራቡት እንጀራቸው፣ ለደከሙት ብርታታቸው ለሞቱትም ትንሣያቸው ነው። ሐዋርያት ደክመው ነበርና ኃይሉን አለበሳቸው። ኃይሉን እስኪልክልን ድሆች የሆንን ሀብታሞች፣ ሀጣን የሆነን ጻድቃን፣ ፈሪዎች የሆንን ብርቶች እስከምንሆን ድረስ በኢየሩሳሌም ከተማ ቆዩ ይለናል። በእምነታችሁ ቆዩ፣ በእምነታችሁ ጽኑ ነው የሚለን። ኢየሩሳሌም ኦርቶዶክስ ተዋሕዶ ናት። ስለዚህ አትውጡ። ከዚህ የወጣ ይህንን ልብስ አያገኝም፣ ፈሪ ይሆናል፣ ለምስክርነት አይበቃም። ጌታ ቤተ ክርስቲያንንና ምእመናንን ባርኮ ነው ያደረገው። እግዚአብሔር በበረከትና በይቅርታ እጁ ባርኮናል። ዛሬም የቤተ ክርስቲያን አባት የሆነው እግዚአብሔር ከቤተ ክርስቲያን አትውጡ፣ ከኢየሩሳሌም አትውጡ ይለናል የጌታ እጅ ሁልጊዜ በቅድስት ቤተ ክርስቲያን ላይ እንደተዘረጋ ነውና እንዲባርከን እንቅረበው ከአያሌው ዘኢየሱስ የግል መንፈሳዊ ማስታወሻ እንደተወሰደ ብፁዕ አቡነ መልከጼዴቅ ከሰበኳቸው በርካታ የወንጌል ስብከቶች መካከል የተወሰደ ወስብሐት ለእግዚአብሔር ወለ ወለወላዲቱ ድንግል ወለመስቀሉ ክቡር አሜን ይቆየን